እቺ ልጅቷ ይሄው እቺ ነች እያሳፈረችው ልጅቷ እርጉዝ እርጉዝ ልጅቷ እያሳፈረች ያሳፈረች ያለችው ልጅቷን እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ እየሸጠችው ጋይስ እቺ ነች ልጅቷ ይሄው። አንዲት እህታችን እኔ ወድቃ እቤቴ አስቀምጫታለሁ። እርጉዝ ናት ልጅቷ። ከኢትዮጵያ ነው አርግዛ የመጣችው ኮንትራን ነበረች እኛ ሰፈር ነው ቤቴ ፊት ለፊት ናቸው ሰዎቹ ማለት ነው፣ ሰዎቹን እናቃለን። እነሱ ሲያስወጣት ቤቴን ከፍቼ እቤቴን አለ ልጅቷ፣ በሰላም ና ይኸው ጋይስ እኛ እዛ ኤርፖርት ለን ያለ ነው። ልጅቷን ሽጣ ልጅቷን ሽጣ እያሳፈረች ያለችው እቺ ሴትዮ ነች። እቺ ልጅ ኢትዮጵያ ገብታ ኢትዮጵያ ገብታ የሆነ ነገር ብታደርግ እቺ ነች ጋይስ ረ ጉድ! ማይሰማ ነገር የለም። ደግ ደጉን አሰማን ማለት እንደዚህ አይነት ነገሮችን ላለመስማት ነው። አሁንም ደግ ደጉን ያሰማን፣ ክፉ ክፉን እንዳያሰማን። ይህ ነገር እየተፈጠረ ያለው ቤሩት ላይ ነው። ቤሩት እንግዲህ የሚኖሩ እህቶቻችን፣ ነጭ ያገቡ እህቶቻችን አዳዲስ የመዳም ቅመሞችን አምጥተው ለነጭ እየሸጡ ነጮች ሲያስረግዟቸው ደግሞ ትኬት ቆርጠው ወደ ሀገራቸው እያስገቧቸው ነው የሚል የድረሱልኝ ጥሪ እህቶቻችን እያቀረቡ ነው። ይህ ነገር ምን ያህል እውነት ነው? እህታችንስ፣ ለነጭ ነጭ ሸጠች የተባለው እህታችንም መግቢያ ላይ ቪዲዮ ሰምታችኋል። እኔ ከወደቀችበት አንስቼ ያስገባኋት እንጂ ለነጭ አልሸጥኳትም ስትል ነበረ። ቪዲዮንም ማስገባላችሁ ይሆናል። እስከ መጨረሻው ተከታተሉት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋ ሁል ሰላም ነው አልሐምድላ። እንግዲህ ዛሬም በአዳዲስ ቪዲዮዎች በአዳዲስ ነገር ወደ እናንተ መጥቻለሁ። ይህ ቻናል ያ የሁሉም ስደተኞች ቻናል ነው። ሁሉንም በተለይ ተበዳዮችን፣ ችግር ላይ የደረሱ ለማህበራዊ ሚዲያ ለሚጠቀሙ ሰዎች ወይም ደግሞ ቀድሞ ለሚደርሱ ሰዎች ለመንግስት አካል የሚሆን የግል ሰውም የትኛውም ሰው እንዲደርስ ያው ድምጽ የሚሆንበት ቻናል ነው። ሁላችሁም እንደምታውቁት እና አሁን ላይ የተፈጠረው ነገር ምንድን ነው? ይህ የተፈጠረው ክስተት ቤሩት ላይ ነው። እንግዲህ እነዚህ እህቶቻችን እያሉ ያሉት ሳምሪ፣ በእርግጥ አውቃታለው፣ እኔ ሳምሪ በቅርብ አውቃታለሁኝ። ነገር ግን በውስጥ መስመር ለማናገር ፈልጌ ነበረ። በውስጥ መስመር ኮንታክት የለንም፣ ከዚህ ቀደም ነበረን። አሁን ግን ስልኳ ጠፍቶብኛል። በዚህ ጉዳይ ለማናገር ፈልጌ ነበረ፣ ነገር ግን አድራሻዋን ላገኝ አልቻልኩም። ግን ግዴታ ይሄ ነገር ደግሞ ፐብሊክ ላይ ስለወጣ ፐብሊክ ላይ ማውራት ያለብኝን እና ደግሞ እዚህ ቪዲዮ ላይ አይቼ መናገር ያለብኝን ነገር ለመናገር ወደ እናንተ መጥቻለሁ። ይህንም ቪዲዮ ሼር እያደረጋችሁ አድርሱልኝ። ማለትም ካየሁት ቪዲዮ የተነሳ ሀሳብ የፈጠረብኝ ጥያቄ አለ። ያንን ጥያቄ ሳምሪን መጠየቅ እፈልጋለሁ። ሳምሪ ማለት ሸጠች የተባለችዋ ልጅ ማለት ነው። ሸጠች የተባለችዋ ልጅ እንግዲህ ቤሩት ናት። የቤሩት ዜጋ አግብታ የምትኖር እህታችን ናት። ነገር ግን እነሱ እያሉ ያሉት ከዛ አምጥታ ለነጭ ሽጣት አስረግዟት፣ ከዛ በኋላ እርግ ካረገዘች በኋላ ወደ ሀገር ሊያሳፍራት ነው እያሉ ያሉት እህቶቻችን። ሳምሪ ደግሞ ወይም ሻጭ የተባለች እህታችን ምንድን ያለችው ጠለመታ ነበረ አካባቢ የነበረ ሰፈር ላይ ነው፣ እና ማውቃቸው ሰዎች ነበሩ። እነሱ ካመጧት በኋላ እርግዝናዋ ያው የተፈጠረው ኢትዮጵያ ነው። ስለዚህ እነሱ አውጥቶ ሲጥሏት፣ እኔ ደግሞ ቤቱን ከፍቼ የሀገሬን ልጅ ናት ብዬ ቤቴን ከፍቼ አስገብቻታለሁ እንጂ ይሄንን ነገር እኔ በፍጹም አላደረግኩም፣ እና ስሜን እንዳታጠፉ እያለች ነው። እነሱ ደግሞ ቪዲዮን እንደተመለከታችሁት እኛ አምጥታ ለነጭ ሽጣት አስረግዘዋት ይኸው ሀገር ልሸኛት ነው ብሎ እዛ ኤርፖርት ላይ ሆኖ የሰሩትን ቪዲዮ ተመልክታችኋል። እኔ ግን ጥያቄ የሆነብኝ ምን እንደሆነ ታውቃላችሁ? እቺ ልጅ ከኢትዮጵያ እንደ ማርገዟን ሳምሪናት የምታውቀው ወይስ ልጅቷን ያት የምታውቀው? ለምን ልጅቷ አትናገርም? ኬት እንዳረገዘች? ከሰውየውን ያረገዘችው ከተሸጠችው ከተባለው ወይስ ከሀገር ነው አርግዛ የመጣችሁ? ለምን ልጅቷ አትናገርም? ጓደኞቿ ስያወሩ ያሉት ልጅቷ ያለችበትን ሁኔታ አውቀው ማን እንዳስረገዛት አውቀው ነው እያወሩ ያሉት ሳምሪስ እንዴት እነሱን ተቋማ እሷ ያረገዘችው ሀገር ነው እዚህ አይደለም ብላ እያወራች ያለችው፣ ይህ ጥያቄ ፈጥሮብኛል በራሴ ማለት ነው። ለምን ሳምሪ እነሱ እንደዛ እያሉ ልጅቷ የት እንዳረገዘች ለምን ራሷ አትናገርም? ከማን እንዳረገዘች ለምን አትናገርም? እሺ ልጅቷ እንዳያችሁ ሆዷ በጣም ገፍቷል፣ የደረሰች ትመስላለች። እና እነሱ እነዚህ መጠራጠር ነገር ካለ ለምን እንደዚህ ከደረሰች በኋላ ሳትወልድ ለ ምን ወደ ሀገር አሳፈራችኋት? ይህ የኔ ጥያቄ ነው። ምክንያቱም ጓደኞቿ እያሉ ያሉት ልጅቷ ተሽጣ በነጭ ተደፍራ አርግዛለች ነው አይደል? እሷ ደግሞ በሀገር ነው ይሄ ሁለቱ ላይ የተለያየ እንትን ነው እየተነሳ ያለው። ስለዚህ ያ ነገር ግልጽ እንዲሆን ልጅቷ ተቀምጣ ወልዳ ለምን ዲኤንኤ ምርመራ ተደርጎ ለምን ሀገር አድገባም? እቺ ልጅ ለምን አሁኑኑ ልትወልደ ስትል ለምን ተሳፈረች? ይህ የኔ ጥያቄ ነው። እኔ ጥያቄ ፈጥሮብኛል። በዚህ ቪዲዮ ላይ መስራት አልፈለግኩም ነበር፣ ግን አንዳንድ ባለጌ እህቶቻችን አሉ። ለራሳቸው ሲመቻቸው ያልተመቸውን ሰው አምጥቶ ደግሞ ለስራ ብለው ያመጡና እንደዚህ እየሸጡ እንደዚህ እያደረጉ ለራሳቸው ቢዝነስ የሚሰሩ ሰዎች አሉ። እነዚህ አይነት ሰዎችና ደላሎች ደላሎች እነዚህ ሁለት ሰዎች ለሰው የሚባል አዘኔታ የሚባል ነገር የላቸው። ሳምሪ እየተናገርኩሽ ብቻ ሳይሆን አንቺ ብቻ ሳይሆን እንደዚህ አይነት ሰዎች ስላሉ ነው አቃት አለው ሳምሪ፣ አቅሽ አለሁ። ይሄንን ነገር ታደርጊያለሽ ብዬም አልጠብቅም ከአንቺ ማለት ነው። እንደዚህ አይነት ነገር ታደርጊያለሽ ብዬም አላስብምም። ነገር ግን ጥያቄ ስለፈጠረብኝ ነው። ለምን ልጅቷ ከማን እንዳረገዘች ለምን አልተናገረችም? አንቺስ እንደዚህ ከኢትዮጵያ ነው ብለሽ ደፍረሽ እነሱ እየተከራከሩ አይ ልጅቷ ተሸጣ ነው እዛ አስረግዟት ነው እያሉ፣ ለምን አንቺ ከኢትዮጵያ ነው ብለሽ ድርቃልሽ ሳትመረመር መረመር ልጅቷ ተጠይቃ መልስ ሳሰጥ ለምን ትኬት ቆርጣችሁ ሸኛችኋት? ይሄ ነው የኔ ጥያቄ። እና ፕሊስ እንደዚህ አይነት ነገር ባትሰሩ የተሻለ ነው። ለነፍስያችሁ ኑሩ። እንደዚህ መጥፎ ነገር እያደረጋችሁ አትኑሩ። ደላሎች እና እንደዚህ አይነት ሰዎች ፕሊስ እህቶቻችን ተዋቸው። እየመጡ ያሉት እንደዚህ መጥተው ስራ ለመስራት እንጂ ገላቸውን ለመሸጥ አይደለም። ሲወጡ አወጣጣቸው ሳርቼ እለወጣለሁ እንጂ ገላይን ሽጬ ገንዘብ ተቀብዬ ራሴን እለውጣለሁ ብሎ የሚመጣ የሚሰደድ የለም። ግን እናንተ ደግሞ እነሱ ሳያውቁ ራሱ አምጥታችሁ የምትሸጡ ሰዎች አላችሁ፣ እህቶቻችንን ማለት ነው ሎ እንደምትሸጡ ቢዝነሱን ለራሳችሁ የምታደርጉ እህቶቻችንን አፍናችሁ እንዳያወሩ ከሰው እንዳይገናኙ የምታረጉ ሰዎች አላችሁ። እና ጥንቃቄ አድርጉ። እንደዚህ አይነት ነገር ነውር ነው፣ አይደረግም። ለራሳችሁ እንደፈለጋችሁ መሆን ትችላላችሁ፣ ግን ምንም የማያውቁ ምስኪን እህቶቻችን አምጥታችሁ አትሽጧቸው። በፈጣሪያችሁ ልለምናችሁ። እስኪ ሰውኛ እንደ ሰውኛ አስቡ። እኔስ ብላችሁ ነገ፣ እኔስ የኔ ትውልዴስ ልጆቼስ ምን እጣፋንታ አላቸው? ምን ዋስትና አላቸው? ነገ ምንን ላይ እንደሚወጥቁ በምን ይታወቃል ብላችሁ እስኪ ራሳችሁን ለመፈተሽ ሞክሩ። ለዜጋዎቻችሁ ደግሞ እዘኑ ነው። ለነጭ አታሽቃብጡ፣ አታሽቋልጡ። እህቶቻችሁ፣ የገዛ እህቶቻችሁ፣ የአገራችሁ ሰው ይሻላችኋል። ለእናንተ ለጊዜው ሊመቻችሁ ይችላል። ነገር ግን ቢመችም ባይመችም የራሳችሁ ዜጋ ይሻላችኋል። እና እንደዚህ አይነት ነገር አታደርጉ። እንደዚህ አይነት ለንጭ የምትሸጡ ሰዎችና ደላሎች ተቆጠቡ። ወላይ ከስራችሁ ልትቆጠቡ ይገባል። የምታደርጉት ነገር በጣም የሚያሳፍር ነገር ነው። እናንተ እያወቃችሁ ችግር እንዳለበት እያወቃችሁ ራሱ ደላሎች እዛ ችግር ያለበትን ቤት ለስራ ትልካላችሁ። እና እባካቸው እህቶቻችን ላይ አትጫወቱባቸው። አሁን እቺ ልጅ ከማን እንዳረገዘች ራሱ አልተናገረችም። እየተናገሩ ያሉት ጓደኞች ጓደኞቿ ናቸው። እና ሳምሪ ናት። ሳምሪ ከሀገር ነው ያረገዘችው ትላለች። ጓደኞቿ ደግሞ ተሽጣ ነው ከነጭ ነው ያረገዘችው እየተባባሉ፣ ልጅቷ ግን ቀርባ ጥያቄ እየተናገረችው ነገር የለም። በዝምታ ነው ማለት። ለጓደኞቿ ልትናገር ትችላለች፣ አይታወቅም እና ለምን ልጅቷ መልስ አልሰጣችም? ከማን እንዳረገዘች ለምን አላወራችም? ጠለብ ከመጣች ደግሞ ሶስት ወር ከሶስት ወር በኋላ ቼክ ይደረጋል አይደል? ምርመራ ይደረጋል። እቺ ልጅ ቼክ ተደርጋ እንዴት እስካሁን አልተገኘም? ልጅቷ አሁን የሶስት ወር እርግዝና አይደለም፣ ሆዷ በጣም ገፍቷል። የደረሰችን የምትመስለው በደንብ ደርሷል። እስካሁን ድረስ እንዴት ቁጭ አለች? እና ፕሊስ፣ ይሄ ነገር እንዲጣራልን እንፈልጋለን። ልጅቷ አሁን ላይ ሀገር ተሳፍራለች፣ ግን ያለችበትን ሁኔታ ተከታትላችሁ ልጅቷን ያለችበትን ሁኔታ ብታሳውቁን መልካም ነው። እና እባካችሁ እንደዚህ አይነት ነገር አታድርጉ ለማለት ነው። እባካችሁ እህቶቻችን ላይ አትጫወቱባቸው። እነሱ የመጡት በላባቸው ሰርተው ለመለወጥ እንጂ ገላቸውን ለመሸጥ አይደለም። እባካችሁ ህይወታቸውን አታበላሹባቸው። እባካችሁ ው ላይ ልለምናችሁ ብስሚላህ አረብ፣ እስኪ ለህሊናችሁ ኑሩ፣ ለህሊናችሁ ስሩ። ብቻ አላህ በሰላም እንደወጣን በሰላም ለሀገራችን ያስገባን። ይሄ ሁሉ እያደረገን ያለው የሀገራችን የኢኮኖሚ ችግር ነው፣ የሀገራችን አለመረጋጋት ነው። ሀገራችን ብትረጋጋ ኖሮ እኮ ማንም አይሰደድም ነበር እና ሀገራችን እንድትረጋጋ የኢኮኖሚ ሁኔታ እንዲረጋጋ ዱአ አድርጉ። እና ውዶቼ ስትከታተሉት የነበረው ነገር ይሄን ይመስላል። እህታችንንም በሰላም አላህ ያስገባት። እንግዲህ ያለው ነገር ይሄን ይመስላል። ያው እናንተም ሀሳብ አስተያየታችሁን ኮሚንት ላይ ጠብቃለሁ።